ዋው ዋው ዋው የአበዴ ቪዲዮ ነው ዛሬ እነ ብሩ እኮ ማለት ነው። በዛሬው ዕለትም ቅመማ አቀመማ መጣችና ብሩክን አስደነግጠች። ሰላም ሰላም፣ ውድ የዩቱብ ተከታታዮች እንዴት ዋላችሁ? እንዴት ለዚህ ሰዓት ያደረሳችሁ። ሰብስክራይብ እያረጋችሁ አበረታት። ላይክ ሼር፣ ሰብስክራይብ እያረጋችሁ ዛሬ በመጀመሪያ ደረጃ ብሩኬ እንኳን ተወለድክ፣ ቀሪ ዘመንክ የተባረከ ይሁን፣ ሺህ አመት ኑር። እንደዚህ አይነት ወንድ ፈጣሪ ያብዛልን። ዛሬ በልደቱ ቀንም ሀይሚ የሆነ ነገር አስባበት መጣችና አስደነገጠች። እና አስባችሁ ከልብ የሆነ ሰው ልባችሁ ውስጥ ካለ ማለት ነው። ያለ ያኛ ሰው ያለ ያኛ ሰው ምንም ማረግ አትፈልጉም። ከልብ ከሆነ ማለት ነው ደስታችሁ ከልብና ሁሉም ሁሉም ሙሉ ደስታ እንደሆነላችሁ ያ ሰው ነው የምትፈልጉ። ብሩኬ ዛሬ ሀይሚ ካልመጣች፣ ሀይሚ የታለች? እሷ እንዴት ሳትመጣ እሷ፣ ወይ ቀን ለምን አታደርጉም? እሷ ሳትመጣ ኬክ መቆረስ አይፈልግም። ለምን አብረው ያሳለፉ ነገር ስለማይረሳ ማለት ነው። ስለዚህ ዛሬ የሆነ ነገር አድርጎልን ያ ሰው ስንደሰት የሆነ ነገር ስንሆን ያ ሰው አንረሳ ማለት ነው። ዛሬ ብሩኬ እሱ ነው አይታየን መርሳት እንደሌለ በክፉ ቀንም በደግ ነገርም ከኛ ጋር የሆነ ሰው መስራት እንደ መርሳት እንደሌለን ነው አስተማረን ማለት ነው። ስለዚህ አላይ እንትን ማለት አይፈልግም፣ እሷ ደግሞ ተንኮል ታስባለች። በዚህ ቀንም እና ሁሉም ተሰብስቦ ደስ ያለ ፕሮግራም ነው። በጣም ያምራል ሁሉም ነገር ቦታ ሁሉ ድባብ ሁሉ ደስ ይላል እና ብሩኬ እንኳን ተወለድክ። አንተ ጥሩ ሳይሆን ሁሉ ጊዜ ስለ እናት ነው የምታስበው። ፈጣሪ ደግሞ እያሰብኩ የእናት መርቃት ምናን ደረጃ እንደማያደርስ ትልቅ ደረጃ ላይ ደርስ። ሁልጊዜ ለእናቴ ለእና ለእና ለሞ ለእናትክ ሺ ዓመት ኖርልን። በቃ ለእናት መከታ ሁንል፣ የሀሳብ ኩሉ ለእናት እንዲደርግ ፈጣሪ ኢድሜን ይቀጥልል፣ ኢድሜን አራዝምል። እና ጥሩ ልጅ ነክ እና እናቱም ሁሉም ሰው ደግሞ ጥሩ ልጅ እንደሆነ መሰከሩላት እኛ ሚዲያ ላይ እናቀልን ጥሩ ልጅ እንደሆነ ማለት ነው። በዚህ ከሚዲያ ከመጣ ጥሩ ልጅ እንደሆነ ጥሩ ነገር እንደሚያስተላልፍ ሄው የእኛም እየተከታተልን ጥሩ ልጅ እንደሆነ እና እናቃለን። እናንተ ደግሞ አጠገብ ያላችሁ ለእሱ ምን አይነት ጥሩ ልጅ እንደሆነ ከሚዲያ ውጭ ምን አይነት ሰው እንደሆነ ደግሞ ለእኛ ነገራችን ማለት ነው። ስለዚህ በጣም ደስ ይላሉ። እንኳን ተወለድክ። ሰብስክራይብ እያደርጋችሁ አበረታቶች ባይ